ዲጂታል ናት፣ እንደ ተች ነገር ናት። በዛ ላይ ደግሞ ፈሳሽ ነገር ውስጥ አያስገባም፣ አጽድተን ማውረድ ብቻ ነው። እና ፋን አለው የራሱ ማቀዝቀዣ መለዋወጫ ምናምን አላቸው፣ ፊት ምናምን አለው አብሮ መሄድ፣ ዋስትናም አለው። አሁን እነዚህ የቡና መጭመቂያዎች አሉ እና መቆያውም አሉ፣ ኤሌክትሪክ ነው፣ መቆያም አለች። ዳቦ ፒዛም፣ ኬክም መጋገር ሲያስፈልገን በዚህ መጋገር እንችላለን። እስከ ሁለት ነጥብ ሁለት ኪሎ ድረስ የሚጋግር ማለት ነው። ሻራ ማዕዘኗ ደግሞ ፓስታፉን ነው፣ የሚጠባበሱ ነገር ምናምን ሲያስፈልገን በዚህ መጋገር እንችላለን። ስጋ አሳ፣ ዶሮ መጠባበስ ካስፈለገን በዚህ መጠባበስ እንችላለን። እዛ ላይ ደግሞ ስቶቭ አለው ከላይ። ድንገት እንኳን ስራ ቢይዙ ለቅሶ እንኳን ቢወጡ በራሱ ሰቸ ይዘጋላቸዋል። ጤና ይስጥልን፣ የስለ ቢዝነስ ሚዲያ ተከታታዮች እንደምናላችሁ። ስለ ቢዝነስ ሚዲያ በየሳምንቱ የተለያዩ ጠቃሚ መረጃዎች ወደ እናንተ ይዞ እንደሚመጣ ይታወቃል። ዛሬም እናንተን ይጠቅማሉ ብለን ያሰብናቸውን የተለያዩ ጠቃሚ መረጃዎች ይዘን መጥተናል። ይሄም እንግዲህ ቢዝነስ መጀመር የምትፈልጉ ሰዎች ከትንሽ እስከ ትልቅ የምታገኟቸውን የተለያዩ እቃዎች ማለትም ቡና መፍጫ፣ እንዲሁም የጁስ መፍጫ፣ ዳቦ መጋገሪያ፣ ፒዛ መጋገሪያ ዋጋቸው ስንት እንደሆነ እዚህ ሳሪስ ተገኝተን ቃኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በማየት ሙሉ መረጃውን እንድታገኙ ከወዲሁ እያጋበዝኩኝ ሀሳቡን በመምራት አብራችሁ ቆይታ ማደርገው ኒሂሊና ብራምኒ በካሜራማን ኤርሚያ ሳለ ወደ ፕሮግራሙ ሰላም እንደምን አለሽ? ሰላም ነው እግዚአብሔር ይመስገን። እንግዲህ ሳየው ቤትሽ በተለያዩ እቃዎች ተሞልቷል። ስምሽን ከማስተዋወቅና ምን አይነት እቃዎች እንዳሉሽ እናንስ። አሪፍ አሪፍ እቃዎች ነው ያለኝ። ስሚ ሳአዳ እርቁ እባላለሁኝ። እቃ አሁን ቡና ልጀምር ያሉ ሰዎች ካሉ አሁን እነዚህ የቡና መጭመቂያዎች አሉ፣ እና መቆያውም አሉ። ኤሌክትሪክ ነው፣ መቆያ አለች። እና ቡና ትንሽ ልጀምር ምናም ብሎ ያስብጋሉ። እና የምግብ ቤትም ከፈለጉ እንደዚህ ስጋ መፍጫዎችም አሉ። አሪፍ አሪፍ ኳሊቲ። ስጋም ሽንኩርት የሚፈጩ ሽንኩርት ይባሉ የስጋን ብቻ አለ። እንግዲህ ቆንጆ ቆንጆ እቃዎች አሉሽ። እና አሁን አዲስ ቢዝነስ ላይ መግባት የሚፈልጉ ሰዎች ለምሳሌ ቀደም ብለሽ እንደተናገርሽ ቡና ላይ ሊሆን ይችላል፣ ኬክ ላይ ሊሆን ይችላል፣ ሌላም ደግሞ ተጨማሪ የምግብ አገልግሎት መስጠት የሚፈልጉ ሰዎች የተለያዩ እቃ እንዳለሽ ነግረሽኛል። እስቲ መጀመሪያ ወደ ቡናው እንሄድና ቡና መክፈት የሚፈልጉ ሰዎች ከመጀመሪያው አንስተሽ ከመቆያው አንስተሽ ቡና መጭመቂያም እንዳለሽ ነግረሽኛል። ና አንድ በአንድ ምን አይነት እቃ ናቸው እና ደግሞ ዋጋቸውስ ምን ይመስላል የሚለውን እስቲ እያነሳን እንሄድ። የቡና መቆያውም አለኝ መቆኛው ማጭኛው አለችኝ። እሳቺ መቆያ አለ እና ደግሞ የቡና መጭመቂያ ቡና አለች። ከፈለግን ደግሞ እስፕሬስ ነገር መኪያቶ ነገር ከፈለግን ማድረግ የምችልባት አሁን የሳንፎርድ አለ 8500 መጭመቂያ ማለት ነው። 5500 12 ሲኒ ይዟ ችኛዋ መቆያ ደግሞ 7500 ምን ያህል ኪሎ ቡና ይቆላል? ይሄ 400 ግራም 400 ግራም አዎ እና በተለያዩ ደግሞ የቡና የምንም መጠቀም እንችልባት የጥራጥሬ ምናምን ከፈለግን የሁሉም ነገር መጠቅመን የቡና መፍጫ፣ የቡና ብቻ ሳይሆን የሁሉም ነገር ታገለግለናለች። ቡና ብቲ፣ ጥራጥሬ ነገሮች በሙሉ ቤታችን ውስጥ ማዘጋጀት እንችላለን። እነዚህም መጠቀም እንችላለን። እዚህ ጋርም ሌላ እያየሁኝ ነው። አንቺም እንደዛ ናት። ይሄ አምስት መቶ ግራም ነው። ይሄ ደግሞ መቶ ግራም ምትባለዋ ናች። የሚፈጩት መጠን ይሄ አምስት መቶ ግራም ማለት ቺኛዋ ግማሽ ኪሎ፣ ቺ ደግሞ ርቧ ናት። ቺኛ በዚህኛው 3800 ቺኛዋ ማለት ነው። 100 ግራማ 3800 ናት። ሁሉም ነገር ደረቅ ነገር በሙሉ ከቡና ጀምር፣ ሁሉም ነገር ቤታችን ውስጥ ማዘጋጀት ይችላል። ቅመማ ቅመሞች በሙሉ ጥራጥሬ ነገር በሙሉ የፈለግነው መፍጨት እንችላለን። ቺኛዋ ደግሞ 7500 ናት። ምን ያህል ኪሎ ይፈጫል? ቺኛ ግማሽ ኪሎ። መለዋወጫ ምናምን አላቸው፣ ወፊቶ ምናምን አሉ አብሮ መሄድ። ዋስትናም አለው፣ አሪፍ ናቸው፣ ጥራት ያላቸው እቃዎች ናቸው። ዋስትናቸው ምን ያህል ነው? አንድ አመት አንድ አመት ተጽፍላቸዋል አንድ አመት ጋራት ያላቸው እና አሪፍ ናቸው ለምን ጥራት ያለው ዩኒክ ነገር ናቸው። በጣም ጥሩ ከቡና ጋር በተያያዘ አንጻር ፋንዲሻ መስሪያ አለችኝ ስለዚህ ፋንዲሻ ከድስት አልፎ በሌላ ማቴሪያል መጥቷል እያልሽኛል ይከለክልሳል ሌላ፣ በኤሌክትሪክ ነው የሚሰራው፣ ያለ ዘይት ፋንዲሻ ለፈለሽ ፈካ ያደርግልሻል። ስንት ነው ሂሳቡ? ይሄኛው 6500። እሺ፣ አሁን እንግዲህ ቡናውን በደንብ አድርገሽ አብራርተሽልናል። ቡና ቢዝነስ መጀመር የሚፈልጉ ሰዎች ከሙቀያ አንስቶ እስከ ቡና መፍጫው ያለውን ተናግረሻል። አሁን እንግዲህ በቀጣይነት ደግሞ የተለያዩ ሳንዶቾችን፣ ኬክ፣ ፒዛ መስራት የሚፈልጉ ሰዎች ያንንም ወደ ገበያ ይዘው መምጣት የሚፈልጉ ሰዎች ደግሞ በምን አይነት ዋጋ ማግኘት ይችላሉ? ምን አይነት እቃስ አለሽ? አለኝ ለምሳሌ ነገርም ቀጭን ቀጭ ነገርም የፈለገውን ማብኳት ትችላለች። ኤሌክትሪክ ነው ያለች እና ደግሞ አነስ ያለ ሳይዝ ከፈለግን ይሄ ያለ ቺኛ እስከ አራት ኪሎ ደግሞ እስከ ሁለት ኪሎ ማብኳት ምትችልናት ማብኪያዎች ናቸው። ዋጋቸው ስሺ ምን ይመስላል ዋጋው በሁለት ኪሎ እስከ አራት ሺ አምስት መቶ በትልቁ በአምስት ኪሎ የሚባለው ደግሞ አስራ አምስት ሺ ብር። ሌላ ደግሞ የዳቦም የፒዛም የኬክ መጋገር ሲያስፈልገን ኦቭኖች አለን። እሺ፣ የዳቦ መጋገሪያዎችስ ምን ይመስላል? የዳቦ ይሄው እንደምታያቸው ኦቭኖች አሉኝ። ዳቦ የፒዛም የኬክም ሲያስፈልገን ችኛዋ ደግሞ አነስ ያለ ፓትራዋናት የፈለግን ዳቦ ፒዛም ኬክ መጋገር ሲያስፈልገን በዚህ መጋገር እንችላለን። እስከ 2.2 ኪሎ ድረስ ሚጋግር ማለት ነው። ቻራ ማዕዘኗ ደሞ ፓስታ ፉን ነው ሚጠባበሱ ነገር ምናምን ሲያስፈልገን በዚህ መጋገር እንችላለን። ስጋ አሳ ዶሮ መጠባበስ ካስፈለገን በዚህ መጠባበስ እንችላለን። እዛ ላይ ደሞ ስቶቭ አለው። ከላይ ስቶቭን መጠቀም ትችላለን አለመጠቀም ትችያለሽ። የስቶቭን መቆጣጠሪያ እየብቻው ነው። የሙቀት መጠን አላቸው። የላኛውን የታችኛው እየብቻው አላቸው። በዛ ላይ ደግሞ ይሄ 45 ሊትር የሚባለው ነው። 45 ሊትሯን 10500 ናት። በ50 ሊትሩ ደግሞ እቺ አለች አሁን አዲስ ተሻሽሎ የመጣ ሁለት ነጥብ አምስት ድረስ መጋገር የምችልባት ከዚህ የሚተልቅ ደግሞ ፓትራ ማስገባት እንችላለን ቦታ አለው። በዛ ላይ ደግሞ የስቴክ መስሪያ የአርስቶ መስተካከያዎች አሉ። ቅድም ዳልኩሽም እነዚህ ፓስታ ፍኖ ምናምን የሚጠባበሱ ነገር ምናምን ካስፈለገ የነዛ መጠቀም እንችላለን። እችኛዋ ደግሞ አሁን ቆንጆ ናት። አሁን ተሻሽሎ የመጣ ከሱ ይልቅ አሁን ይሄ አሪፍ ነው። የስራም ከፈለግ አሪፍ ናት። በተለይ ኬክ ቤቶች የስራ ጀማሪዎች ምናምን በጣም አሪፍ ነው ይሄም። እቺ መስቶቭ አላት፣ ከላይ መቆጣጠሪያ የብቻው ነው። የሙቀት መጠን አላቸው፣ ላይት አላቸው። እዛ ላይ ደግሞ የላኛው የታችኛው ብቻው ነው መቆጣጠሪያ አሪፍ ነው። እቺ ግሪኛዋ ደግሞ የአሳ የዶሮ ምናምን በመጠበሻ ናቸው። በዛ ላይ ደግሞ ሲንጠባጠበት ምን ቢለው ጤህ ተደረዙ ማፍሲያዋ አትበላሽ ከሱ ከዚህ ለቅ ይሄኛው አሪፍ ነው። ይሄ በዚህ ደግሞ 12500 ናት። በጣም ቆንጆ እቃ ናት። በዛ ላይ ደግሞ ሳይዟ ተለቅ ትላለች። ተጨማሪ ነገሮች ለመስራት ይመቻል። ለም ተጨማሪዎች ነገር ተዛዝም ምን ሆን ከፈለገን ማድረግ እንችላለን ቀደም ቤ ያሳየውሽ የነበረው ነበረው ኦቭኖቹ ሁለቱን ኮምቴል ናቸው፣ ማርካቸው አንድ ነው። መጀመሪያ ያለችው 45 ሊትር ናት፣ እቺኛዋ ደግሞ 50 ሊትር ናት። አሁን ደግሞ ሌላ ማርክ ላሳይሽ ነው። እቺኛዋ ደግሞ አልኬል ናት። እቺ ደግሞ አንድ ኪሎ እና እቺ ደግሞ ይሄ ፓስታ ፉኖ ምናምን የሚጠባበሶቹ ነገሮች ምናምን ሲያስፈልገን በዚህ መጋገር እንችላለን። እቺኛዋ ደግሞ ከፈለግን ዶሮ ምናምን የስጋ የሚጠባበሱ ነገሮች ምናምን ካስፈለገን በዚህ ግሪኛ ማድረግ እንችላለን። ይቺ ደግሞ ፒዛ ኬክ፣ ዳቦ በዚህ መጋገር ትችያለሽ። በጣም በነዚህ መስራት እንችላለን። እቺኛዋ ደግሞ የስቶቭ መቆጣጠር ያለው የሙቀት መጠን አላት። ታይመር አለው። በዛ ላይ ደግሞ የሙቀት መጠንም አላት። አራቱን አይነት ያላት የስቶቭ አለው የላይኛው የታችኛው መለኮሻ አለው። የሙቀት መጠን አለው። በዛ ላይ ደግሞ እንኳን ድንገት እንኳን ስራ ቢይዙ ለክሶት እንኳን ቢወጡ በራሱ ሰዓት ላይ ይዘጋላቸዋል፣ ያጠፋል። ታይመር አለው። ሰዓትን ሞላውና በራሱ ሰዓት ያጠፋል ነው ከሌሎቹ ለየት የሚያደርገው ይሄ ታይመሩ ነው። ታይመሩ ነዋ፣ ታይመሯ ናት እንጂ እነሱ የሚሰሩትም ይሄ፣ ምድጃም አለው፣ ታይመር አለው ይሄኛው። ሌሎቹ ደግሞ የሙቀት መጠን ብቻ ነው ያላቸው። አሁን ሌላ የፒዛ ምናምን ሲያስፈልገን እቺኛ መጠቀም እንችላለን። የኤሌክትሪክ ነው በሰራሚክ ነው የተሰራው። ይሄ አሪፍ ነው፣ አያሳርም አይዝም። ጋግረንበት የፈለግን ቦታ ደርሰን መምጣት እችያለሽ። አያሳርም አይዝም። የፒዛ ምናምን የሚጠባበሱ ነገሮች ከፈለግን የስጋ የምንም፣ የሁሉም ነገር የሚጠባበስ ነገር በሙሉ እቺኛ አስፈላጊ ናት። ሁሉንም ነገር ነው አንድ ላይ የሚሰጠው ማለት ነው። ሁሉንም አንድ ላይ መጠባበስ እችያለሽ። ስጋ ምናምን የሚጠባበሶች ነገር በሙሉ ሲያስፈልገን በዚህ መጠባበስ እንችላለን። ዋጋዋ ደግሞ አምስት ሺ አምስት መቶ ናት እና ጥራት ያለው እቃ ነው። ዩኒክ ነገር ናት። እስከ 25 ደቂቃ 30 ደቂቃ ባለው ድረስ ማድረስ እንችላለን ማንኛውም ነገር ማለት ነው እና ቆንጆ ናት። የፈለግን ቦታ ነው። ሌላም ነገር ለስራ በጣም ብዙ ቦታ የሚይዝ ነው። ይከብዳል፣ ሴራሚክ ነው ብለሽ፣ አረ እንኳን ቦታ አይፈጅም። ቆንጆ ናት። የጁስ መፍጫ አለኝ። ስጋም ሽንኩርትም የድንችና ስላይስ ማረጊያ ያለው አንድ ደሞ ጁስ አላት። አንድ ደሞ የሽንኩርት ሽንኩርቷ ደግሞ ደሞ ስጋፍ ሽንኩርትን መፍጨት እንችላለን። በዛ ላይ ደግሞ ድንች፣ ቀይ ስር ስላይስ ማረጊያ ያለው አንድ ደግሞ አንድ ነጥብ አምስት ጆግ አላት ጁሰር። ያኛው ደሞ ሶኒፈር አለ። ሌላ ደግሞ ሳቺም አለ። ሳቺም ደግሞ ለጆጉና አንድ ደሞ የቡና መፍጫ ያለው አለ። እሷ ደሞ አንድ የማይካ አለው አንድ ደግሞ የብርጭቆ አለው። በማይካዋ ደግሞ የተለያዩ አቮካዶዎች፣ ፓፓያ ምናምን መፍጨ ስንፈልግ በሱ እንጠቀማለን። የብርጭቆዋ ደግሞ በረዶ ነገር ሲያስፈልገን በሱ መጠቀም እንችላለን። ያ ትንሿ ደግሞ የቡናም የቅመምም ማድረግ እንችላለን። ሁለቱንም የቤትም የጁስ ቢዝነሶች የሚጀምሩትም ከሆነ ዩኒክ ነገር ናቸው፣ ጥራት አላቸው። ያኛው ደግሞ የቤትም ከሆነች ሶኒፈሯ አሪፍ ናት። ዋጋ በሶኒፈር 7500፣ ሳቺ ደግሞ 5500፣ ባለ ሁለት ጆግ ማለት ነው። ሳዮና ደግሞ 1500 ደግሞ ወቅቱም የሰርግ ወቅትም ነው። የስጦታም የቤትም ካስፈለገ አሉ። እነዚህ ረከቦቶች የሳውዲ አለ የዱባይ ያለ እነዚህ ወተቶች አሉኝ፣ በጣም ዩኒክ ነገር ናቸው። የረከቦቶቹ የትኞቹ ናቸው የሳውዲ የሚባሉት፣ የትኞቹ ናቸው የዱባይ የሚባሉት? እስቲ አንድ በአንድ አሳይ። ምታያት የሳውዲ የምትባለዋ ናት። ይሄኛው አይለቅም፣ አይዝግም። ኦሪጂናል የሚባለው እቃ ይሄኛው ነው። ማጨሻ አለው፣ የስኳር እቃ አለው፣ የጀበና ማስቀመጫ አለው። አብሮ መሄድ ማለት ነው፣ ከረከመቱ ጋር መሄድ፣ ሙሉ አንድ ላይ እንደዛ። ሙሉ ማጨሻ፣ የስኳር እቃና የጀበና ማስቀመጫ አንድ ላይ አለው። እዛ ላይ ደግሞ ማጽዳት እንችላለን እንችላለን በፈለግ ነው፣ በሳሙናም በውሃ ማጽዳት እንችላለን። ጥራት ያለው እቃ ነው። በዛ ላይ ደግሞ የሳውዲዎቹ እንደዚህ ሹቦዋቸው ወፍራም ነው፣ አይወዛወዙም፣ አይንቀሳቀሱ ቆንጆ ናቸው። ካሉት አንጻር ከድባዮቹ ይሄኛው አሪፍ ነው። እቺ አለች። ይሄኛዋ ደግሞ ስሊቨሯ ደግሞ ማጨሻ፣ የስኳር እቃና የጀበና ማስቀመጫ አላት። እንደሱ ማለት ነው የስሊቨሯም ኢኳሊቲ ናት። ሳውዲ የሚባለው ነው። ይሄም አሪፍ ነው፣ ሚዝግ ምናምን አይደለም እና ኢኳሊቲ ነው። ማጽዳት ምናምን እንችላለን። ዋጋው በጎልደኑ 23ሺ ብር ነው። በሳውዲው በስሊቨሩ ደግሞ 21000 ጥራት ከሆነ ሁለቱም አሪፍ ናቸው። አንደኛ የሚባሉት እነዚህ ናቸው። አሁን የዋጋ ልዩነታቸው ከሚመጡበት ሀገርና ጥራት ነው ወይንስ በፊዚካል ትልቅና ትንሽ በመሆናቸው ይለያያል? ትልቅና ትንሽ በመሆኑ አይደለም፣ ጥራቱ ነው። በታወጪም ቦታ ቤት ምናምን እንትን ካለን በጣም አሪፍ እቃዎችና ማጽዳት ምናምን ትችያለሽ። በፕሮግራም ሰዓት በምንም ማጽዳት ትችያለሽ። ደረጃ አላቸው እንጂ እንትናቸው ምናምን አይደለም። አሁን በተጨማሪ ደግሞ ሌላ ስቶቭ ላሳይሽ ነው። እችኛው እንደምታያት ባለ አራት ናት። አሁን ኪችን ታብሌታችን ላይ መቅረም እንችላለን፣ ግጥም አድርገን ማስገባት ትችላለች። አራቱንም ደግሞ መቆጣጠሪያ እየ ብቻው ነው። አንዳንድ ሺህ ዋት ነው ያለው። ከዛ ላይ ደግሞ ሌላ አዲስ አለን፣ ዲጂታል ናት፣ እንደ ተች ነገር ናት። በዛ ላይ ደግሞ ፈሳሽ ነገር ውስጥ አያስገባም። አጽድተን ማውረድ ብቻ ነው እና ፋን አለው የራሱ ማቀዝቀዣ፣ ቆንጆ ናት እችኛ። ካሉ መጀመሪያ ካየውሻ አንጻር ይሄኛው ደግሞ አሪፍ ናት። አሁን ተሻሽለው የመጣ ነው። ቤታችንም ከፈለግን የስራም የምንም ቢሆን እድሜ ያለው እቃ ነው። አሪፍ ናት፣ ዩኒክ ነገር ናት። በዛ ላይ ደግሞ ብዙ ጊዜ ሰው የሚበላሹ ሲገነፍልበት፣ ንፍሳሽ ነገር ምናምን ሲገባበት ይበላሻል። እችኛው ደግሞ ጥራት ያለው ነው። በዛ ላይ ደግሞ አሪፍ ነው፣ ዋስትናም አለው። ዋጋው ደግሞ በዚህ አስር ሺህ አምስት መቶ መጀመሪያ ባሳየንች ደግሞ ሰባት ሺህ አምስት መቶ ናቸው። የትንሽ ብር ልዩነት ስለሆነ ተጨማሪ አውጥተን ብንገ ልንገዛ ይሻላል። በዛ ላይ ደግሞ ላሳይሽ ነው ኤፍራይ ላለ አሁን ቺፕስ ያለ ዘይት የሚጠብስ ኤፍራይ ላለችኝ እኛ አሁን የሚጠባበሱ ነገሮች በሙሉ ሳምቡሳ፣ ቦምቦዲኖ፣ ምናምን ብስኩት፣ አሳ፣ ዶሮ ምናምን ሁሉን መጠባበስ ምትችልናት ያለ ዘይት። ይህን ሁሉ ነገር ያለ ዘይት መጥበስ ይችላል ይችላል። ያለ ዘይት ሁሉ ነገር መጠባበስ እንችላለን። መንገድ ላይም ስራም ተጀማሪዎች ምናምን ከሆነ ቺፕስ ምናምን የሚሰሩት ምናምን በሙሉ ጠቃሚ ናት። የምን ዩኒክ ነገር ነው፣ አሪፍ ነው። ዘይት ምናምን አያስፈልገውም። በቃ የሚያስፈልገን ቅመመቅሞታችን ምናምን ጨማምረ ይችላል። ማድረግ እንችላለን። ኤሌክትሪክ ነው እና ዲጂታል ነው፣ ስክሪን ናት ስንለኩሶ፣ እዚ ጋር ደግሞ ታይመሩ ምናምን ኦኖፏ ምናምን ትመጣልናለች። ዲጂታል ናት። አሪፍ ነው ይሄ። እሺ እንግዲህ የነበረን ቆይታ በጣም ጥሩ ነበር። ጥሩ ጥሩ የሆኑ እቃዎችን ነበር ያሳየሽን። እንግዲህ አንቺን ማግኘት የሚፈልጉ ሰዎች በምን ማግኘት እንደሚችሉ ተናገሪ። እኔን ማግኘት የሚፈልጉት አድራሻዬ ሳሪስ ገበያ ማዕከል ነው። ዩኒክ ሆም ማርቶች ነን። ስልክ ቁጥራችን 0923825224 0939153273 በጣም አመሰግናለሁ። ችግር የለም እኔም አመሰግናለሁ። ዴስ ለቢዝነስ ሚዲያ ተከታታዮቻችን እንግዲህ የተለያዩ የቤት ውስጥም ሆነ ለስራ የምትፈልጓቸውን ማቴሪያሎች የምታገኙበትን ቦታ ከሳሪ ሆነን ጠቁምናቸዋል። ይሄንን ጥቆማ እንግዲህ ይጠቅማቸዋል ብለን እናምናለን። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። በተለያየ ፕሮግራሞች ከእናንተ ጋር ተመልሰን እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳስረሱ መልካም ቆይታ።